ቃሌ ቃሌ ከማር ይልቅ ይጣፍጣ፣ ቃሌ ቃሌ ከማር ይልቅ ይጣፍጣ። ከእግዚአብሔር ከአባታችን ከልጁ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ለተወደዳችሁት ለእግዚአብሔር ልጆች በያላችሁበት ይሁን። ወንድማችሁ ታምራት ኃይሌ ነኝ ከለንደን። ይህንን ሳምንት በእግዚአብሔር ታማኝነት ዙሪያ እየተመለከትን ላለፉት ሁለት ቀናት ከእግዚአብሔር ቃል አብረን ተካፍለናል። የእምነት አባቶቻችንን እንደ ደመና በዙሪያችን ለምስክርነት ተሰጥተውን ለትምህርትና ለተግዛጻችን የተጻፉትን ሰዎች ስም እያነሳን የእነሱን የህይወት ተለምዶ ስንቀስም ሁለቱን ቀናት አሳልፈናል። ዛሬ ደግሞ በቀን ሶስት በመጠበቅ ውስጥ የተገለጠ እምነት በሚል ርዕስ አብርሃምን እናነሳና ከአብርሃም ህይወት ውስጥ እምነት ለመጠበቁ እንዴት ጉልበት እንደሆነው በመጠበቅ ውስጥም ደግሞ ለመጽናት እምነት እንዴት አቅምን እንደሰጠው ከአብርሃም እንማራለን። ዘፍጥረት ምዕራፍ 15 ላይ የአብርሃም ታሪክ እናገኛለን። ከቁጥር 1 እስከ 6 ድረስ ያለውን እናነብና ወደ ትምህርታችን እንገባለን። እንደዚህ ይላል። ዘፍጥረት ምዕራፍ 15 ከቁጥር 1 እስከ 6። ከዚህም ነገር በኋላ የእግዚአብሔር ቃል በራእይ ወደ አብራም መጣ እንዲህም ሲል፣ አብራም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው። አብራምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ፣ የቤተ መጋቢ የደማስቆ ሰው ይህ ኤልኤዘር ነው አለ። አብራምም ለእኔ ዘር አልሰጠኝም እነሆ፣ በቤቴ የተወለደው ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበትህ የሚወጣው ይወርሰሃል። ወደ ሜዳም አወጣውና፣ ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጠር አለው። ዘርህም እንደዚሁ ይሆናል አለው። አብራምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። በጸሎት እንጀምር። እግዚአብሔር አባት የነገሮች ሁሉ ጀማሪ፣ የተስፋዎች ሁሉ ጀማሪ፣ የቃል ኪዳኖች ሁሉ ጀማሪ ጀምረህ አንጠልጥለ ደግሞ የማትተውስ፣ ወደ ፍጻሜ ወደ ድምዳሜ ወደ መለወጥ ወደሚታይ ወደሚዳሰስ ነገር ማድረስ የምታውቅበት አንተ ብቻ ነህ። አብርሃምን ዛሬ አንስተን ስለ እሱ ስንማር ታሪክ አዋቂዎች፣ ታሪክን ተራኪዎች እንድንሆን ሳይሆን ኖሮ ታምኖብህ ተደግፎብህ ዘሩን እንደ ሰማይ ከዋክብት እንደ ምድር አሸዋ አብዝተህ ስላለፈው ስለ አብርሃም ሕይወት ስንማር የእኛም ነገር በእምነት ቢጸና በቃል ላይ ቢደገፍ በራሳችን ማስተዋልና ጥበብ ባንታመን እንደ አባታችን እንደ አብርሃም የእምነትና የእውነታችንን ራስና ፈጻሚ የሆነውን ክርስቶስን በእምነት ብንጠብቅ ወራሾች እንደምንሆን ቃል ይመሰክራልና። ለዚህ ጉልበትንና አቅምን እንድትሰጠን በእምነት እንድንታመንብህ በመደገፍ እንድንደገፍብህ እንድትረዳን በፊት ቀርበናል። ስለምትሰማንና ቃልንም ስለምትገልጽልን እናመሰግናሃልን። ጊዜና ሰዓቱን ተረከብ፣ ሚስጢራትህንም አብራልን። በኢየሱስ በክርስቶስ ስም አሜን። አብራም ገና ከኡዝ ሲወጣ የሰባ አምስት ዓመት ሰው ነበረ። አብራም ከዘርህ ከወገኖቹ ተለይተ እኔ ወደ ማሳይህ መንደር ውጣ፣ መንገድ ሂድ ሲለው አብራም ማረጋገጫን ፍለጋ ከእግዚአብሔር ጋር ከጠራው ጋር ተለይ ካለው ጋር ሙግትን ሲገብጥ አናየውም። እግዚአብሔር ለአብራም በማይመስል ሁኔታዎች ውስጥ እያለ የእግዚአብሔር ቃል በቤቴ የተወለደው ይወርሰኛል እያለ ለተጨነቀው ለአብርሃም የተስፋን ቃል ይዞ እንደተገለጠለት ቀደም ብለን ያነበብነው የእግዚአብሔር ቃል ማረጋገጫን ይሰጠናል። ወደ ሜዳም አውጥቶ በሰው ሊቆጠሩ የማይቻሉትን የሰማይን ከዋክብት አሳይቶ እንዲሁ እንዳየህ ዘርህም እንዲህ ይሆናል ብሎ ከጉልበትህ የሚወለደው ልጅን እሰጠሃለሁ ብሎ ቃልን ለአብርሃም ተናገረ። ታማኝ የሆነውን እግዚአብሔርን የሚያውቀው ይህ አብራም የተባለው ሰው ለተነገረለት ቃል ታማኝ በመሆኑ ምክንያት ነጋሪው እንደ ቃሉ፣ ቃሉም ደግሞ እንደ ነጋሪው የሆነ አምላክ ማን እንደሆነ የሚያውቀው አብራም በፍጹም ታመነበት። ይህም ምርጫው ጽድቅ ሆኖ እንዲቆጠርለት ምክንያቱ ነው። አብርሃም የተገባለትን ቃል ወደ ድምዳሜና አካል ይዞ ለም እንዲመጣ ለ25 ዓመታት መጠበቅ ግድ ነበረበት ቀደም ብዬ እንዳልኩት ከዑር ከዘመዶቹ ተለይቶ ሲወጣ አብራም በዘ ፍጥረት ምዕራፍ 12 ቁጥር 4 ላይ እንደሚነበበው የ75 ዓመት ሰው ነበረ ለሚቀጥሉት አስርት ዓመታት 85 ዓመት 86 ዓመት እስኪሆነው ድረስ በዘፍጥረት 16 ቁጥር 16 ላይ እንደተነበበው እና እንደተጻፈልን በቤቱ ሲወጣ ሲገባ፣ ቤተሰቦችን ሲያስተዳድር፣ እርሻን ሲሰራ፣ ከብቶችን ሲያረባ፣ በብዙ ልምላሜ ሲወጣና ሲገባ፣ ይህ የተገባለትን ቃል ኪዳን በልቡ ሰንቆ ይኖር ነበረ። ከዛሬ ከነገ የዛሬ ዓመት የሚቀጥለው ዓመት እያለ ይህንን የተስፋ ቃል ኪዳን የሚፈጸምበትን ዓመታቶች ለሚቀጥሉት አስርት አስራ አንድ ዓመታቶች አብርሃም ይጠብቅ ነበር። በዘፍጥረት 16 16 ላይ ምን ሆነ? ሶራ የተባለችው ሚስቱና አጋር የተባለችው ግብፃዊት ባሪያዋ ተመካክረው፣ እንግዲህ የእግዚአብሔር ቃል ኪዳን ይኸው ሳይፈጸም አስርት ዓመታቶችን አሳልፈዋል ስለዚህ እኔም ያለ ልጅ አንተም ያለ ልጅ ዘራችንም ያለምንም ቀጣይነት ከሚቀር ለምን ከባሪያዬ ከግብፃዊት ከሆነችው ከአጋር ልጅን አትወልድም? በሚል ምክርና ሀሳብ እስማኤልን ሲወልድ ከአጋር እናገኛለን፣ በ86 ዓመቱ ከዛ 99 ዓመት ሲሆነው የግርዛትን ቃል ኪዳን እግዚአብሔር እንደገና ለአብርሃም ሲሰጠው እናገኛለን በዘፍጥረት ፍጥረት ምዕራፍ 17 ቁጥር 1 ላይ። በዚህ ቃል ኪዳን ውስጥ የምባርክህ ዘመኖች ቢያልፉ ለአንተ እንጂ ለእኔ አይደለም፣ ነገሮች ቢረዝሙብህ ለአንተ እንጂ ለእኔ አይደለም ብሎ ያለው እግዚአብሔር እንደገና በቃል ኪዳን እድሳት እንደገና በመተማመን ሰው ሊገባው በሚችለው መንገድ እኔ ያንተ አንተም የእኔ ነህ በሚል የቅድስናን ምልክት አብርሃምን ሲገርዝ ሸለፈቱንና በራስ እውቀት መተማመኑን በራስ መንገድ መተማመኑን ከእርሱ ላይ ሲያንከባልልለት እናያለን፣ በ99 ዓመቱ ይህን ጊዜ እግዚአብሔር በድጋሚ ለአብርሃምና ለሶራ ተገልጦ የዛሬ ዓመት ልጅን ትወልዳለህ ብሎ አለው። አብርሃምም በእግዚአብሔር ፊት ተደፍቶ እንደሰገደ እናነባለን። ይስሐቅ የተወለደለት በመቶ ዓመቱ ነው፣ በዘፍጥረት ምዕራፍ 21 ቁጥር 5 ላይ እንደሚነበብ። ስለዚህም በ75 ዓመቱ ከዑር ሲወጣ ለሚቀጥሉት 25-26 ዓመታት ይህንን ቃል ኪዳን በእምነት መጠበቅ ነበረበት። አብርሃም ስጋ ለብሶ ጅማት ለብሶ ቁርበት ለብሶ ሕያው ሰው ሆኖ ይስሐቅ በቃል ኪዳን የተገባው ልጅ እስኪመጣ ድረስ አብርሃም እግዚአብሔርን መጠበቅ ነበረበት። መጠበቅ ዋጋ ያስከፍላል። መጠበቅ የእግዚአብሔርን ጊዜ እንደኛ ጊዜ አድርጎ መጠበቅ የሚቻል ጉዳይ አይደለም። እኛ የጊዜ ሰዎች ስለሆንን፣ እድሜ ይሄዳል፣ ትላንትና ያየነው ያረጃል፣ ዛሬ የምናየው ነገር አይኖርም። ተለዋዋጭ ዓለም ውስጥ የምንኖር ተለዋዋጭ የሆንን ሰዎች ስለሆነን በሚለዋወጠው ሁኔታችንና በሚለዋወጠው ዓለም ውስጥ የማይለዋወጠውን ታማኝ የሆነውን እግዚአብሔርን በእምነት መጠበቅ እግዚአብሔር ለረዳና ላገዛቸው ነው እንጂ ሰው በራሱ የሚቻል ጉዳይ እንዳልሆነ እንመለከታለን። የጠበቅን ሊመስለን ይችላል። እንደ አብርሃምና እንደ ሳራ ለራሳችን መፍትሄን በማበጀት ነገር ግን በዚህ ውስጥ የዘራነውን እናጭዳለን። ለውድቀታችንና ለመሻታችን አሳልፈን እንሰጣለን እንጂ የእግዚአብሔርን ሐሳብ ጎትተን ያለ ጊዜው ተፈጻሚ ልናደርገው አንችልም። እግዚአብሔር በጊዜው የገባውን ቃል ኪዳን ይፈጽማል። ታዲያ ለአብርሃም ጉልበት የሆነው ለ25፣ ለ26 ዓመታት እንዲጠብቅ እግዚአብሔርን ባለመሰልቸት ፈቃዱን እንዲጠብቅ ያስቻለው ይህ በእግዚአብሔር ላይ ያለው መተማመኑ ነበር። ወደ ውጭ አውጥቶ ትቆጥረው እንደሆነ ይህንን የፈጠርኩትን ከዋክብት ቁጠር። እግዚአብሔር ቆጥሮ ከነስሙ ያውጠዋል፣ ያገበዋል። የሰው ልጅ ግን ቆጥሮ አልደረሰበትም። ስለዚህም ትቆጥር ትችል እንደሆነ ቁጠራቸው። ቃል ኪዳኔም እንደዚሁ አረጋግጠልሃለሁኝ፣ ዘርህን እንደዚሁ አበዛዋለሁኝ ያለውን የእግዚአብሔርን ተስፋ አብርሃም አመነው። እምነቱም ደግሞ ጽድቅ ሆኖ ተቆጠረለት። እምነት የማናየውን ነገር አለ ብለን የምንረጋገጥበት የሙጥኝ ብለን የምንይዝበት ጉልበት ነው። እግዚአብሔር በቃሉ ታማኝ ነው። እግዚአብሔር በቃሉ የማይለወጥ ነው። ቃሉ የማንነቱ ማረጋገጫ ነው። ቃሉ የማንነቱ ትንፋስ ነው። ቃሉ ሕይወት ነው። ቃሉ ያልነበረን ነገር ወደ መኖር ያመጣ ነው። እግዚአብሔር ለቃሉ ታማኝ ነው። ከዚህም የተነሳ አንዷ የተባለችው ነቁጣ እንኳን ከምትጠፋ በቃሉ የተመሰረተው ይህ ጉዙ ዓለም የሚያስደንቀው ዓለም በውበቱ የሚያስደምመን ዓለም ቢያልፍ ይቀለዋል። ንጽጽሩ የዛን ያህል ነው። ቃሉ ከሚያልፍ ይልቅ ስለዚህ የማያልፈው እግዚአብሔር በማያልፈው ቃሉ ወደ እኛ ሲመጣ ቃሉን ቢገባንም ባይገባንም ነገራችንን ምርኩዝ አድርገን ልንታመንበት ብንችልም ባንችልም ጊዜው ቢያልፍም ባያልፍም በመጠበቅ ብንዝልም ባንዝልም ቃሉ ግን ቃል ነውና ለቃሉ ታማኝ የሆነውን እግዚአብሔርን በእምነት መጠበቅ እንድንችል እግዚአብሔር ጸጋውን ያብዛልን። ከአብርሃም ተለምዶ የምንማረው ይህንን ነው። በማይመስሉ ሁኔታዎች ውስጥ ብናልፍም፣ ዘመናችን ቢያልፍም፣ ነገራችን ቶሎ ባይፈጸምም የገባነው ነው ተስፋ ያደረግነው ነገር ቶሎ ባይመጣም ቢመጣም የምንጠብቀውን ግን በእምነት መጠበቅ እንድንችል እግዚአብሔር እንዲረዳን ነው። አብርሃም ምስክር ሆኖ ይቆመልን። ስለዚህም እምነት ያስችላል። በእግዚአብሔር ላይ የምንደገፍበት እምነት እግዚአብሔርን መጠበቅ የሚባለውን ነገር እንድናገኝ ያስችለናል ጉልበት ይሆነናል። አብርሃም በእምነት ነው የጸደቀው። አብርሃም በእምነት ነው የማይታየውን ነገር የወረሰው። አብርሃም በመጠበቅ ነው የእግዚአብሔርን ቃል ኪዳን ሊያገኝ የቻለው። እኛም እግዚአብሔርን መጠበቅ እንድንችል እግዚአብሔር ጸጋውን ያብዛለን። እንጸለይ። አባታችን እግዚአብሔር የቃል ኪዳኖች ሁሉ ጀማሪ ነህ፣ አንተም ደግሞ የቃል ኪዳኖች ሁሉ ፍጻሜ ነህ። የጀመርከውን ከፍጻሜ ታደርሰዋለ። እንደዚሁ አስጀምረህን ሜዳ ላይ ልትጥለን አላስጀመርከንም። የእምነታችን ራስና ፈጻሚ አንተ እንደሆንክ ቃልህ አረጋግጦልናል። ስለዚህም የማይታየው ክብርህ የማይታየው ማንነትህ በቃልህ እንደተገለጸልን ቃልህን እንድናምነው ጉልበት ሆነን አንተን መጠበቅ እንድንችል እርዳን። ጌታ ሆይ፣ ዘመን ሊያልፍ ይችላል፣ እድሜ ሊያልፍ ይችላል፣ ሁኔታዎች ላይለወጡ ጭራሽ ሊብሱ ይችላሉ። ነገር ግን ቃልህ አይለወጥም። የተረሳ በሚመስል ሁኔታ ውስጥም ሁሉ እንኳን ቃልህ ጉልበታችን፣ ቃልህ ኃይላችን፣ ቃልህ መውጣታችን፣ ቃልህ መግባታችን ይሁንልን። በእምነት እንድንጸና እርዳን። በእምነት እንድንጠብቅህ እርዳን። በእውነት እግዚአብሔር በማይመስሉ ነገሮች ውስጥም ስናለፍ በእውነት እግዚአብሔር ያስችላል የሚል እምነትን ካንተ እንድናገኝ ጉልበትን ካንተ እንድናገኝ ጸጋን አብዛለን። በጌታ በኢየሱስ ክርስቶስ ስም ስለምታስችለንም እናመሰግናለን። ክብር ሁሉ ለአንተ ይሁን፣ በቅዱስ ልጅ በኢየሱስ ክርስቶስ ስም አሜን። ወገኖቼ በቀን አራት ደግሞ እስክንገናኝ ድረስ በያላችሁበት የእግዚአብሔር ቸርነት በጎነትና ምህረት ከእናንተ ጋር ይሁን እላለሁ። ተባረኩ። ቃሉ ቃሉ ከማር ይልቅ ይጣፍጣል። ቃሉ ቃሉ ከማር ይልቅ ይጣፍጣል፣ ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል።